እነሆ ሰላምና ጸጥታው ተረጋግቶ ምእመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የአሥራ አምስት ዓመታት የካበተ የአስጎብኝነት ልምድ ያሉ አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን፣ ሌላም ሌላ የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርስዎም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ፣ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 1818 18 ከውጭ አገር ለምትደውሉ በዋትሳፕ 0930011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35 በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተመንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ከፍተኛም የአሜሪካ ወታደራዊ ባለስልጣናት ዩክሬን ዋና ከተማ ኪየቭ መግባታቸው ተነገረም። የአውሮፓ ኅብረት አስጠንቅቋል። ጦርነቱን ለማስቆም እየተካሄደ ባለው ጥረት ላይ ለመነጋገር ኪየቭ የገቡት የአሜሪካ ከፍተኛ ወታደራዊ ባለስልጣናት ማምሻውን ከዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ጋር መገናኘታቸው ታውቋል። ወታደራዊ ባለስልጣናቱ ዩክሬን የገቡት አሜሪካና ሩሲያ በሚስጥር ጦርነቱን ለማስቆም የሚያስችል የሰላም ውል መቅረጻቸው እየተነገረ ባለበት ጊዜ ነው። ምስጢራዊ የሰላም እቅድ መሬት መስጠትን ጨምሮ ዩክሬን የተባለችውን እንድትፈጽም የሚያደርግ እንደሆነ

ረቂቁ የተዘጋጀው በአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የሩሲያቻቸው ኩሪል ዲሚትሪቭ ሲሆን ስለዚሁ የሰላም እቅድ ከዋሽንግተንም ሆነ ከሞስኮ እስካሁን በይፋ የተባለ የለም። ሆኖም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተጨባጭ ሰላም ለማምጣት ሁለቱም ተፋላሚ ወገኖች ልዩነታቸውን አጥበው ከስምምነት ሊደርሱ እንደሚገባ በኤክስ ገጻቸው አሳስበዋል። ፕሬዚዳንት ትራምፕ ስልጣን ከያዙ ወዲህ ከፍተኛ ወታደራዊ ባለስልጣኖቻቸውን ለመጀመሪያ ጊዜ ወደ ዩክሬን መላካቸውም ጉዳዩ ከመጨረሻ ምዕራፍ መድረሱን ያመለክታል ይላሉ የተለያዩ ወገኖች። ፕሬዚዳንት ዜሌንስኪ መሬትን በተመለከተ ምንም አይነት ቅድመ ሁኔታ እንደማይኖር በተደጋጋሚ መግለጻቸው ይታወሳል። የአውሮፓ ህብረት የተባለውን አዲስ የሰላም እቅድ በተመለከተ ዛሬ ማስጠንቀቂያ አውጥቷል። የኅብረቱ የውጭ ጉዳይ ኃላፊ ኬጃ ካላስ አውሮፓና ዩክሬንን ያላሳተፈ ማንኛውም የሰላም ዕቅድ ተቀባይነት የለውም ሲሉ፣ የፈረንሳይ ውጭ ጉዳይ ሚኒስትር ዥን ቤራት ዩክሬን በየትኛውም መንገድ እጅ መስጠት አትፈልግም ሲሉ ገልጸዋል። የሚኒስትር የሰላም ዕቅድ መዘጋጀቱ ይፋ የሆነው ትላንት ሩሲያ በዩክሬን ከተሞች ሰፊ ጥቃት ፈጽማ 26 ሰዎች መገደላቸው መነገሩን ተከትሎ ነው። ዘሌንስኪም ትላንት ወደ ቱርክ ተጉዘው ከአሜሪካ ልዩ ልዑክ ጋር በአንካራ ለመገናኘት እቅድ ተይዞ ኋላ ላይ መሰረዙ ታውቋል። ምሽቱን የአሜሪካ የጦር ባለሥልጣናት ከፕሬዝዳንት ዘሌንስኪ ጋር ባካሄዱት ውይይት ስለ ሰላም እቅዱ ተነስቶ እንደሆነ ዝርዝር መረጃም አልወጣም። አሁን በደረሰ ዜና ፕሬዝዳንት ዜሌንስኪ የአሜሪካንን የሰላም ዕቅድ ቅጂውን መቀበላቸውን ገልጸዋል። እስራኤል በሊባኖስ የስደተኞች ጣቢያም የፈጸመችውን ድብደባም ኢራንና ፈረንሳይ አወገዙ። በደቡባዊ ሊባኖስ የእስራኤል ጀቶች በፈጸሙት ድብደባ 14 ሰዎች መገደላቸውና በርካቶች መቁሰላቸው ይነገራል። የእስራኤል ጦር የሐማስ ተዋጊዎች ማሰልጠኛ ጣቢያን ነው የመታሁት ሲል ሐማስ በሊባኖስ ምንም አይነት እንቅስቃሴ እንደሌለውና የተመታው የስፖርት ማዘወተሪያ ሜዳ ነው በማለት አስተባብሏል። የኢራን ውጭ ጉዳይ ሚኒስቴር የእስራኤልን ጥቃት በማውገዝ አሜሪካም በድርጊቱ ተባባሪ ስለመሆኗም በዝምታዋም አረጋግጣለች ሲል ከሷል። ድብደባው ዓለም አቀፍ ሕጎችን የጣሰና የሊባኖስን ሉዓላዊነት የደፈረ መሆኑን የፈረንሳይ መንግስትም የእስራኤልን ጥቃት በማውገዝ በሊባኖስ የተደረሰውን የተኩስ አቁም ስምምነት እንድታከብር ጠይቋል። እስራኤል በደቡብ ሊባኖስ የምታካሄደው እንዲህ ያለ ዘመቻም ያሳስበናል ያለው የፈረንሳይ ውጭ ጉዳይ ሚኒስቴር ሰላማዊ ሰዎችን በመግደል የሚመጣ ሰላም የለም ሲል ድርጊቱን አውግዟል። በሊባኖስ የተባበሩት መንግስታት ጊዜያዊ ኃይል አዲስ ባወጣው ሪፖርት የተኩስ አቁሙ ስምምነት ከተደረሰ ካለፈው ዓመት ወዲህ የእስራኤል እግረኛ ሰራዊት ከ2000 ጊዜ በላይ ስምምነቱን የጣሰ ተግባር መፈጸሙን ገልጧል። አየር ኃይሉ ደግሞ ከ7 ሺህ የሚልቅ ጥሰት ማድረሱን እንዲሁም እስራኤል በደቡብ ሊባኖስ አምስት ተጨማሪ አካባቢዎች በኃይል መቆጣጠሯንም ዘገቦች አመልክተዋል። የእስራኤል ጦር በጋዛም ትላንት ምሽት ፈጽሟል በተባለ የአየር ጥቃት 30 ሰዎች መገደላቸው ይነገራል። ዓለም አቀፉ አቶሚክ ኃይል ኤጀንሲ ኢራን የኒኩሌር ፕሮግራሟን በተመለከተ ሙሉ መረጃ እንድታቀርብና በሯን እንድትከፍት የሚጠይቅ ረቂቅ ማጽደቁ ተነገረ። ኤጀንሲው ድምፅ የሰጠው የመንግሥታቱ ድርጅት የኒኩሌር ተቆጣጣሪ ተቋም ኃላፊ ራፋኤል ግሮሲ ቴሄራን ቁልፍ የኒኩሌር ጣቢያዎቿን እንድታስፈትሽ አዲስ ጥያቄ ባቀረቡ ማግስት ነው ተብሏል። በአሜሪካና እስራኤል ጥቃት የተፈጸመባቸውን የኒኩሌር ጣቢያዎች እንድታስፈትሽ ባለፈው ሰኔ እስራኤል ኢራን ላይ ጥቃት የጀመረችው ዓለም አቀፉ የኒውክሌር ተቆጣጣሪ ቡድን ቴሄራን የገባችውን ግዴታ አልተወጣችም፣ ለዚህም አጠራጣሪ እንቅስቃሴዎች አግኝቻለሁ ማለቱን ተከትሎ በመሆኑ ኢራን ተቋሙን ለእስራኤል ጥቃት መንገድ ጠርጓል በማለት መክሰሷ ይታወቃል። አሁንም በዓለም አቀፉ አቶሚክ ኃይል ኤጀንሲ የጸደቀውን ረቂቅ ሕግ ኢራን የተቃወመች ሲሆን በኤጀንሲው የኢራን አምባሳደር ሬዛ ናጃፊ ረቂቁ የራሱ የሆነ አሉታዊ ተጽዕኖ እንዳለው ለጋዜጠኞች ገልጸዋል። እስካሁን የተወሰኑ የኒክሌር ማጣራቶች ተካሂደዋል። አሁን ግን ጥቃት የተፈጸመባቸውን የኒውክሌር ጣቢያዎች ለማሳየት ፈቃደኛ አይደለንም ብለዋል። ወደፊት ለማሳየት ወይም ክፍት ለማድረግ ዝግጁ መሆናቸውን ረቂቅ ህጉ በ19 ድጋፍ በሶስት ተቃውሞና በ12 ድምፅ ተአቅቦ የጸደቀ ሲሆን ሩሲያም ቻይናና ኒጀር የተቃወሙ ሀገሮች ናቸው። ፕሬዝዳንት ዶናልድ ትራምፕ ሰነድ የሌላቸውን ህገወጥ ስደተኞች የማደን ዘመቻቸውን ማጠናከራቸው ይሰማል። በሰሜን ካሮላይና ሻርሌት ከተማም የፌዴራል ወታደሮች ከ250 በላይ ሰነድ አልባ ስደተኞች ይዘው ማሰራቸው ይነገራል። ቺካጎና ሎስ አንጀለስን በመሳሰሉ ታላላቅ የአሜሪካ ከተሞች የተካሄደውን ዘመቻ ተከትሎ በሻርሌት ወታደሮች ያደረጉትን አደን ዲሞክራቶች አጥብቀው ተቃውመዋል። ፊታቸውን የሸፈኑናም እስከ አፍንጫቸው የታጠቁ ወታደሮች ምልክት በሌለው መኪና እየዞሩ የአሜሪካ ዜጎችን ጭምር ሲያስጨንቁ በቆዳ ቀለማቸው ብቻ ተይዘው የተንገላቱ እንዳሉ መመልከታቸውን የሰሜን ካሮላይና ገዢ ዲሞክራቱ ጃስ ስቲን ገልጸዋል። እንዲህ ያለ ድርጊት ሰላም አያመጣልንም ብለዋል። አክለው የከተማው ከንቲባም ወታደሮች ዘመቻቸውን ስርዓት ባለው መንገድ እንዲያከናውኑ ጠይቀዋል። በተመለከቷቸው ቪዲዮዎች በጣም ስጋት እንደገባቸው የገለጹት ከንቲባዋም ፍርሃትና ጭንቀት ያላችሁ ነዋሪዎች አይዟችሁ መስተዳድሩ ከጎናችሁ ነው በማለት አጽናንተዋል። ቤታቸው መቀመጥ የመረጡ ስደተኞች መኖራቸው ሲነገር፣ ወታደሮች ኢላማችሁ ወንጀለኞች እንጂ ቤተ ክርስቲያን የሚጓዝ የገና ጌጣጌጥ ሻጭ አሊያም ወደ ሥራ የሚሄድና የሚመጣ ሰላማዊ ሰው አይደለምና አይናችሁ ያረፈበትን ሁሉ ከመያዝ ታቀቡ በማለት አስጠንቅቀዋል ባለሥልጣናቱ። ወንጀለኛና ሕገወጥ ስደተኛን ከአሜሪካ የማስወጣት የፕሬዝዳንት ትራምፕ እቅድ ከተለያዩ ወገኖች በተለይ ከዲሞክራቶች ከፍተኛ ተቃውሞ እንደገጠመው ይታወቃል። ይህ አዋዜ ነው። ጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊየን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጠው። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የአሥራ አምስት ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላን የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን፣ ሌላም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 0988-1818-18 ከውጭ አገር ለምትደውሉ በዋትሳፕ 0930-011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮሆሊላንድ አስጎብኝና የጉዞ ወኪል Oh,